ዱስዱስ በስመአብ ወልድ መንፈስ ቅዱስ አዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳያን እየተባላችሁ አንድም እየተሰኛችሁ የእመቤታችን የቅዱስ ድንግል ማርያም የአስራት ልጆች የቅዱሳን የጻር ቀን ሰማዕታት ወዳጆች እንደምንሰነበታችሁ እንደምንዚህ ሰዓት ደረሳችሁ እዚህ ቀና ዚህ ሰዓት ላደረሰ ለሉ እግዚአብሔር ስሙ የተመሰገኑ። እንግዲህ ውድ አድማጮቻችን የተለመደው ፕሮግራማችንን በተለመደው ሰዓት ይዘንላችሁ ቀርበናል። የዛሬ ፕሮግራማችን ደግሞ በአብይ አራተኛው ሳምንት ላይ የሚነገረው ወደሞ የሚነበበው የሚነገርለት ታሪክ መፃጉዕ ይላል እንግዲህ፣ ቅዱስ ያሬድ ከሰየማቸው ሳምንታት መካከል አራተኛው ሳምንት ላይ እንገኛለን ማለት ነው። እንግዲህ ስለ መፃጉዕ ብዙ ብዙ ምንለው ነገር ይኖራል ማለት ነው። እንግዲህ መፃጉዕ በዮሐንስ ወንጌል ምዕራፍ በዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ እስከ 25 ድረስ ያለ ስለ እሱ ታሪክ በደንብ አድርጎ ይነገረናል። መፃጉዕ ማለት ለምን መፃጉዕ እንደተባለ እንግዲህ እናወራለን እናገራለን። መፃጉዕ እንግዲህ 38 ዓመት ሙሉ በአልጋ ቁራኛ ላይ የነበረ መፈወስ የሚፈልግ በሴሎን መጥመቂያ ቦታ ላይ በአልጋ ላይ ተቀራኝቶ ወይ ደግሞ ታሞ 38 ዓመት የነበረ ሰው ነው ማለት ነው። እንግዲህ የዚህ ሰው ታሪኩ ብዙ ነው። ጌታችንን ጌታችን አልጋን በሰንበት ቀን ምን ብሎት ፈውሶት አልጋን ተሸክመ ሂድ፣ ነገር ግን ይህንን ነገር ለማንም እንዳትናገር ተብሎ ነበርና እሱም በሰንበት ቀን መስራት አይቻልም ብሎ የአይሁድ ሊቃውንት ቢጠይቁት ማን እንደዚህ ያደረገ ይህን አልጋን ተሸክመ እንድትሄድ ያደረገ ማን ነው ብሎ ሲጠይቁት፣ ያው እንደተናገረ ማለት ነው። እንግዲህ ክርስቶስ በተያዘዛ በጥፊ ከተመቱት ውስጥም አንደኛው ነው ማለት ነው። እንግዲህ ምንድን ነው የበላበትን ወጪ ሰባሪ እንደሚባለው ይህ ነው። እንግዲህ ስለ መጻጉዕ እናወራለን ማለት፣ እንግዲህ በዚህ ዕለት የሚነበቡ ምስባካቶች አሉ፣ ንባባት አሉ፣ ግብረ አዋርያት አለ፣ ወንጌል አለ፣ እነዚህ እነዚህ ነገሮች ቅዳሴ አለ። እነዚህ እነዚህ ነገሮችም እንላለን፣ እናወራለን፣ እናወሳለን ማለት ነው። እንግዲህ ከሚነበቡት መልእክታት ውስጥ ደግሞ አንደኛው ቅዱስ ጳውሎስ ነው እንግዲህ በገላትያ ምዕራፍ አምስት ከቁጥር አንድ እስከ ፍጻሜ ያለው ነው ይላል። እኛ እስከ ተወሰነ ድረስ እናነብላችኋለን ማለት ነው። በነፃነት ልትኖሩ ክርስቶስ ነፃ አወጣን፤ እንግዲህ ጸንታችሁ ቁሙ። እንደገናም እንደገናም በባርነት ቀንበር አትያዙ። እኖ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ብትገረዙ ክርስቶስ ምንም አይጠቅማችሁም። እጉንም ሁሉ እንድትፈጽሙ ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳቸው ደጋግሜ መክራችኋለሁ። በግ በግ ልትጸድቁ የምትፈልጉ ከክርስቶስ ልትታዩት ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጸደቁ ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆንም መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በመልካም ልትሮጡ ነበር፣ ለእውነት እንድትታዘዙ ማን ከለከላችሁ? ይህንስ መባባል ከመጠራታችሁ አልወጣምነ። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንድታስቡ እኔ በጌታ ልናንተ ታምኛለሁ የሚያወጣችሁ የሚያናውጣችሁ ማንም ቢኖር ግን ፍርዱን እንዲሸከም ግድ ነው ይላሉ ስለዚህ ምንድ ነው ባላንበት ሆነን ጸንተን እንድንኖር በፍቅር በእምነታችን እንድንኖር ቅዱስ ጳውሎስ በዚህ በገላታ መልእክቱ ላይ ለእኛ እንኮልናል ማለት ነው እንግዲህ ያው በዛለት የሚነበብ ሁለተኛው እንግዲህ ንባብ የያዕቆብ መልእክት ምዕራፍ አምስት ከቁጥር 11 ድረስ ያለው ነው። ከእናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎችን ወደ እርሱ ይጥራ። በጌታም ስም እርሱ ዘይትን ቀብተው ይጸልዩለት። የእምነት ጸሎት ደዊ ያድናል፣ ጌታም ያስነሳል። አጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በአጢአት ተናዘዙ፣ ትፈወሱ ዘንድ አንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት ስራዋ እጅግ ኃይለኛ ኃይለን ታደርጋለች። ኤልያስ እንደኛ ሰው የሆነው ሰው ነበረ። ዝናብም እንዳይዘንብም አጥብቆ ጸለይ። በምድርም ለሶስት ዓመታት ከስድስት ወር አልዘነበም። ሁለተኛም ጸለይ፣ ለማንም ዝናብ ስጥ፣ ምድሪቷን ፍሬዋን አበቀለች። ወንድሞች ሆይ ከእናንተ ከማንም ማንም ከእውነት ቢስት አንዱን ቢመልሰው አጢአተኛ ከተሳሳተበት መንገድ የሚመልስ ነፍሱን ከሞት እንዲያድን የአጢአትን ብዛት እንዳያሸንፈው ይወቅ፣ ይላል። እንግዲህ አንዱ ስለሌለው ጸሎት ምን ያህል ኃይለኛ እንደሆነ ዝናብን እንዲያቆም፣ ፀሐይን እንዲያቆም፣ ዝናብ እንዳይዘንብ ማድረግ፣ የተለያዩ ነገሮች ማድረግ አይላሉ ጸሎት ማለት ስለዚህኛም ጸሎትን እንጸልየን በረከትን እንድናገኝ ይርዳን። እንግዲህ የሐዋርያ ስራ ደግሞ እንደዚህ ለምዕራፍ ሦስት የሐዋርያ ስራ ምዕራፍ ሦስት እስከ ቁጥር አንድ እስከ አስራ ሁለት ይላል ጴጥሮስ ሆነ በጸሎት ጊዜ ዘጠኝ ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ መቅደስም ከገቡ ምጽዋት ይለምን ዘንድ አንድ ሰው ተሸክመው መልካም ቢሉት መቅደስ ደጅ በየቀኑ ያስቀምጡት የነበሩን ከእናቱ ማፀን ጀምሮ አንካሳ ይሆን አንድ ሰው ነበረ እርሱም ጴጥሮስ እና ዮሐንስ ወደ መቅደስ ሊገቡ እንዳያቸው ባያቸው ጊዜ ምጽዋት ለመናቸው። ጴጥሮስ ዮሐንስ ጋር ትኩር ብለው ወደ እርሱ ተመለከቱ፣ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእርሱ እንዲቀበል ሲጠብቅ ወደ እርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም። ይህንን ያለኝ ግን እሰጥሃለሁ፣ በናዝሬቱ በየሱስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግርና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ ይመላለስ ጀመረ። እየተመላለሰ እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደስ ገባ! ሕዝቡ ሁሉ እግዚአብሔርን አመሰገነ ሲመላለስ አዩት መልካምም የሚሉትን በቤተም ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደ ሆነ አወቁ። እርሱም ከሆነ የተነሳ መደነቅና በመገረም ሞላባቸው። እነርሱም ጴጥሮስና ዮሐንስ ዮሐንስን ይዞ ሳለ ህዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሽ የሚባለው አብረው ወደ እርሱ ሮጡ ጴጥሮስ አይቶ ለህዝቡ እንዲህ ሲል መለሰላቸው የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ ወይስ በገዛ ኃይላችን ወይስ በእግዚአብሔር መፍራታችንን ይመላለስ ዘንድ እንዳደረግ ነው ስለምን ትኩር ብላችሁ ታዩናላችሁ ብሎ እነዛን ሰዎች ገጽሳችኋል ማለት ነው። ለምን ቢባል ጊዜ የሰራውን ስራ በእነሱ ዳ የሰራውን ስራ እያዩ እነሱ የማተኮርሰውን የእግዚአብሔር ድንቅ ስራ እያደነቁ ነበር ማለት ነው። ስለዚህ ቅዱስ ጳውሎስ ቅዱስ ጴጥሮስ እንደዚህ ብሎ ነግሯቸዋል ማለት ነው። እንግዲህ መዝሙረኛ ዳዊት ደግሞ በእለቱ የሚነበብ መዝሙር 41 ከቁጥር 3 እስከ አራት ያለው እንደዚህ ላይ እግዚአብሔርም በደዌው አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታ ጊዜ ያነጥፍለታል። እኔ አቤቱ ማረኝ፣ አንተን በድያል ነፍሴ ፈውስ እሻለው ይላል። እንግዲህ መዝሙረኛ ዳዊት ለፈውስ ለታመሙት መፈወስን እንደሚሰጥ እግዚአብሔር እኔንም አቤቱ ማረኝ፣ በየእለቱ ይቅር በለኝ ማለት ይገባናል ማለት ነው። እንግዲህ በእለቱ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ አምስት ቀን ቁጥር አንድ እስከ አምስት ያለውን እኛ እስከ ተወሰነ ድረስ ያለውን እናነብላችኋለን ማለት ነው። ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በብራይስ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። አምስትም መመላለሻ ነበሯት። በእነዚህ ውስጥም የውሃ መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶችን፣ ሰውነታቸውን የሰለለ ብዙ ህዝቦች ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያ ወዶ ሆን ያናውጠው ነበር። እንግዲህ ከባቡ መናወጥ በኋላ በመጀመሪያ የገባው ከማንኛውም ካለበት ደዌ ጤናማ ይሆን ነበረ። በዚያም ሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቁ ልትድን ትወዳለህን? አለው ድውዩም፣ ጌታ ሆይ፣ ውሃ በተናወጠ ጊዜ መጠመቂያዊቱ ውስጥ የሚያኖረን ሰው የለም፣ ነገር ግን እኔ ስመጣ ሳለው ሌላ ቀድሞ ይወርዳል ብሎ መለሰለት። ኢየሱስ ተነስና፣ አልጋን ተሸክመ ሂድ አለው። ወዲያውኑ ሰውየው ዳንና አልጋውን ተሸክሞ ሄደ ይላል። እንግዲህ ለቃሉ እግዚአብሔር ስም እየተመሰገን ይሆን ማለት ነው። እግዚአብሔር አምላካችን ለበሽተኞች እንደዚህ ይፈውሳል። እኛ የሚጠበቅብን ምንድን ነው? ማለት በእግዚአብሔር አምላካችን ማመን መታመን፣ በፍጹም ልቦናችን አምነን ምን ማለት መቀበል እንዳለብን የዚህ ሰው ታሪክ ያስተምረናል ማለት ነው። እንግዲህ እኛም የእግዚአብሔር ቸርነት እንድጠበቀን፣ የመንግስት ወራሾች እንዲያደርገን በጸሎት አምነን እንግዲህ እናንተም ሀሳብ፣ አስተያየት ካላችሁ ተጨማሪ የምትሉት ይሄ ነገር ቢጨመር የምትሉትም ነገር ካለ እንግዲህ ኮሜንት ላይ እንድትጽፉልን በእግዚአብሔር ስም እንጠይቃለን ማለት ፕሮግራማችንን እንደዚህ እንደዛ እያደረግን እንግዲህ ምን ብላለን ማለት ነው፣ ጨረሰናል ማለት ነው። ስለ አዳመጣችሁ እናመሰግናለን። ወስባት ለእግዚአብሔር እጦ